በሀገራችን ከወሊድ ጋር ተያይዞ የሚሞቱ እናቶችንና ህጻናትን ቁጥር ለመቀነስ ዘርፈ ብዙ ስራዎች መሰራታቸውን የጤና ሚኒስቴር ይገልጻል። በዚሁ ዘርፍ ላይ የሚሰራው የእናቶች ህጻናትና አፍላ ወጣቶች የዘጠኝ ወራት የስራ አፈጻጸም ግምገማ ማካሄድ ጀምሯል። እንደ ሀገር የእናትና ህጻናትን ሞት ለመቀነስ በእርግዝና ወቅት በቂ ክትትል እንዲያደርጉ ማድረግ ሚኒስቴር መስሪያ ቤቱ ከሰራቸው ስራዎች የሚጠቀሱ መሆናቸውን የእናቶች ህጻናትና አፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማራማዊታ እንደተሰፋው ይናገራሉ። እንደ ትልቅ ፍላግሺፕም ተደርገው ከሚወሰዱት ስራዎች መካከል የእናቶችን ሞት ለመቀነስ የሚሰሩ ስራ አንደኛው እርግዝና እንግዲህ ብዙ ጊዜ ክትትል እርግዝናው ከገፋ በኋላ ነው። ነገር ግን በመጀመሪያው 12 ሳምንታት እርግዝና እንደተፈጠረ ክትትል መጀመር የሚቻልበትን ለማስፋት እንግዲህ በሰፊው እየተሰራ ይገኛል። እንደ ሀገርን መሻሻል ያለበት የጨቅላ ሕጻናትን ሞት መቀነስ ስለሆነ ይህንንም ደግሞ እንዴት አድርገን ማሻሻል አለብን የሚለውን እንግዲህ በስፋት እየተሰራ ይገኛል። ሌላው ደግሞ እንግዲህ በዋነኝነት አድርገን እየሰራን ያለ ነው የክትባት ላይ ነው። የጨቅላ ሕጻናትን ሞት መቀነስ በታቀደው ል ልክ ባለመሄዱ በቀሪ ጊዜያት በትኩረት የሚሰራበት ጉዳይ ስለመሆኑም ዶክተር ማራማዊት አንስተዋል። አንደኛው የጨቅላ ህጻናት ሞትን መቀነስ በምንፈልገው ልክ እየሄደ አይደለም። ስለዚህ አሁን ጨቅላ ህጻናትን ሞት እንቀንሳለን ስንል ከተወለዱ ብቻ በኋላ የሚደረገው ስራዎች የተወሰነ ጥቅም አላቸው ነገር ግን መጀመሪያ ያለበት እናትየዋ ራሱ እርጉዝ ሳትሆን በፊት ነው እርጉዝም ከሆነች በኋላ እርግዝናው ላይ ያለውንም ክትትል ከዛም ደግሞ በምትወልድበትም ሰዓት ያለውን ደግሞ ኳሊቲ ኬር በወሊድ ሰአት በደንብ መድረስ የሚችልበትን ከተወለዱም በኋላ ደግሞ የሚሰራውንም ስራዎች ስታንዳርዱን የጠበቀ በማድረግ ሰፋ አርገን ለመስራት እንሞክራለን። ክትባትንም በተመለከተ እንግዲህ በዋነኝነት መጠናከር ያለበት ሁሌም የምንሰጠው ክትባት እንዴት ልጆቹን እናገኛቸዋለን። እንግዲህ ለክትባት እንኳ ብለው ባይመጡ ሲታመም እንኳን ልጅ ይመጣልና ወደ ክትባት እንዴት ማምጣት እንችላለን የሚለውን ደግሞ ከነሱም ጋር ስራውን በደንብ አጠናክሮ በመለየትና ሰርቪሱ እንዲደርሳቸው በማድረግ በሚቀጥለው በደንብ ለመስራት ብዙ ስራዎች ተይዘዋል። ባለፉት አምስት ዓመታት ከማህበረሰቡ የሚነሱ ጥያቄዎችን ለመመለስ ከጤና ኬላ ጀምሮ እስከ ጤና ጣቢያ ያሉ የአገልግሎት አሰጣጥ ችግሮችን ጨምሮ ሌሎች የተለያዩ ችግሮችን ለመፍታት ስራዎች መሰራታቸውን የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በመድረኩ ተናግረዋል። አንዱ ትልቁ ክፍተት የነበረው ከሰርቪስ አሰጣጥ አንጻር የጤና ኤክስቴንሽን ፕሮግራሞቻችን ከጤና ኬላ ጀምሮ እስከ ጤና ጣቢያ ያለው ጠንካራ አልነበረም። ስለዚህ እነዚህን ተግባሮቻችንን ለማሻሻል ከመሰረተ ልማት አንጻር ከአቅርቦት አንጻር እንዲሁም ደግሞ ከሰርቪስ ዴሊቨሪው አንጻር ከሊደርሺፕም አንጻር በተለያዩ መልክ መደገፍ ያለበትን አካልና ተግባሮችን በመለየት ስንደግፍ ቆይተናል። ከዘጠኝ ወር የስራ አፈጻጸም ግምገማው ባሻገር በክልሉ የተለያዩ የጤና ተቋማት እየተሰሩ ያሉ ስራዎች ተጎብኝቷል። ያነጋገርናቸው ተሳታፊዎች በክልላቸው በእናቶች በህፃናትና አፍላ ወጣቶች ላይ ሰፊ ስራዎች መስራታቸውን ነግረውናል። እኛ ክልል ደቡብ ምዕራብ ነ እንደ ሀገርም ያሉትን ሼቲቦች አንድ አይነት ናቸው እየተሰሩ ያሉ በተለይ እናቶችና ህጻናት ሞትን ለመቀነስ ሰፋ ተደርጎ እንደ ሀገርም እንደ ክልል እየተሰሩ ያሉ ስራዎች አሉ። በተለይ እናቶች ሞትን ከመቀነስ አኳያ ማዕከላዊ ኢትዮጵያ የኢትዮጵያ ክልል በተለይ እናቶችን ጤና ለማሻሻል ሞትን ለመቀነስ ከሚሰሩ ስራዎች አንዱ የቅድመ ውሊድ የጤና አገልግሎት ነው፣ ክትትል ነው። እሱን በደብሊችኦ አዲስ በወጣው ጋይ ላይን መስረት ከእናቶች ከሶስት ሳምንት ማለት ከሶስት ወር በፊት ከአስራ ሁለት ሳምንት በፊት የቅድመ ውሊድ ክትትል ተለይተው ማለት ነው ነፍሰ ጡር የሆኑት እንዲያገኙ ከማድረግ አንጻር ትኩረት ተሰጥቶ እየተሰራ ነው።